የኒውክሊየር ኃይል ኮሚሽንን ልታቋቁም ነው። የሚኒስትሮች ምክር ቤት ዛሬ ባካሄደው 49ኛ መደበኛ ጉባኤው የኒውክሊየር ኃይል ኮሚሽን የማቋቋሚያ ደንብን አጽድቋል። ኮሚሽኑ ኢትዮጵያ የኒውክሊየር ኃይልን በሰላማዊ መንገድ ከዓለም አቀፍ ሕጎች ጋር በተሰናሰለ መልኩ ለመጠቀም የያዘችውን እቅድ የማሳካት ኃላፊነት የተጣለበት ነው። የኒውክሊየር ኃይልን ለኤሌክትሪክ ኃይል፣ ለኢንዱስትሪ ልማት፣ ለጤና፣ ለግብርና፣ ለሌሎችም ዘርፎች ለመጠቀም የሚቻልበትን መንገድ የማመቻቸት የመከታተል እና የመቆጣጠር ኃላፊነት ያለበት ተቋም ነው። ጠቅላይ ሚኒስትር አብይ አህመድ መንግስት በቀጣይ በትኩረት ይሰራቸዋል ብሎ ካሰባቸው ጉዳዮች መካከል ዋነኛው የኒውክሊየር ኃይል ልማት መሆኑን መናገራቸው ይታወሳል። ለዚህ ለሚቋቋመው ኮሚሽንም ኮሚሽነር ሾመውለታል። የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ በመሆን ሲያገለግሉ የቆዩት አቶ ሳንዶካን ደበበ የኒውክሊየር ኃይል ኮሚሽን ኮሚሽነር ተደርገው በጠቅላይ ሚኒስትር አብይ አህመድ ተሹመዋል ዛሬ በዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንደኛው ይህ ነው። ዜና ኢትዮጵያን በኢቲቪ ዜና ቻናል በዶት ስትሪም እና በሌሎችም የዲጂታል አማራጮቻችን እንድትከታተሉ ጋብዛችኋለን።